በሕይወት አሸናፊ መሆን ትፈልጋለህ? ሁሌ ማሸነፍ፣ ማደግ፣ ማሳካት ትፈልጋለህ? የሕይወት ዳዊት ወይስ ጎልያድ፣ የትኛው መሆን ትፈልጋለህ? ተመስገን፣ ዛሬ ቀኑ በጣም ደስ ይላል። ቤቲ ልክነሽ ነኝ። እንግዲህ ይህን ቻናል ላይክ፣ ሰብስክራይብ በማድረግ ቤተሰብ እንሆን። እንግዲህ ቤተሰብ በመሆን ሂደት ውስጥ በጣም ብዙ ነገሮች እንደምታተርፉ እርግጠኛ ነኝ ማለት ነው። ዛሬ እንግዲህ ስለማሸነፍ ማሸነፍ መማውራት፣ እንግዲህ በህይወታችን በጣም ማሸነፍ ፈልጋለን። ህይወታችን ላይ የምናሸንፋቸው ብዙ ነገሮች አሉን ማለት ነው። እና ይሄንን አምስት ፖይንቶችን እናያለን ማለት ነው። የመጀመሪያው እንግዲህ ማሸነፍ ወይም ስኬት ማለት የሚፈልጉትን ነገር ማግኘት ነው። እንግዲህ እሱ ነው ማሸነፍ የሚባለው ማለት ነው። ጊዜ ይሄን ማሸነፋችንን ይህን ስኬታችንን ለማወጅ አምስት ነገሮች ያስፈልጉናል። እነዚህ አምስት ነገሮች ምንድናቸው? መሻት ነው። ምንድን ነው መሻታችሁ? ምንድን ነው የምትፈልጉት? የልብ ከምር የምትፈልጉት ነገር ምንድን ነው? የልብ መሻታችሁ፣ በልባችሁ የተጸነሰ እናንተ የምታቁት እናንተ የምትፈልጉት በልባችሁ ውስጥ ያለ ማንም ያላየው ሊሆን ይችላል። ስለዚህ በልባችሁ ያለ መሻታችሁ መጀመሪያ ምንድን ነው? ምክንያቱም ስኬት ማለት ፈልገ ማግኘት ከሆነ የምንፈልገው ምንድን ነው ማለት ነው። ሶርሱ ምንድን ነው የምንፈልገው? የመጀመሪያው መሻትን ማወቅ፣ መሻትን መረዳት፣ መሻትን ምን እንደሆነ እና ለምን እንደሆነ ያንን ነገር ማወቅ የመጀመሪያ እስቴፕ ነው ማለት ነው። ሁለተኛ፣ ሁለተኛው ደግሞ እምነት ነው። እንግዲህ አንድ ሰው መሻቱን ካስቀመጠ የሚፈልገውን ነገር ካስቀመጠ ይሄ ነው መሻት ይሄ ነው ፍላጎት፣ ካለ እምነት ሊኖረው ይገባል። ምክንያቱም መጽሐፍ ቅዱስ ላይ ፈልጉ ታገኛላችሁ፣ እሹ ታገኛላችሁ ተብሏል። ስለዚህ መሻታችንን ካስቀመጠን በኋላ ደግሞ ድርሻን መለየት ያስፈልጋል። ሁለት ድርሻ አለ፤ አንደኛ የራሳችን፣ ሁለተኛ የፈጣሪ ማለት ነው። የእግዚአብሔርን ድርሻ ለእግዚአብሔር፣ የፈጣሪን ድርሻ ለፈጣሪ ሰጥተን እኛ ግን ከኛ የምንፈልገው ምክንያቱም መሻታችንን፣ ምኞታችንን፣ ህልማችንን ምን ይደግፍልናል? ስራ ይደግፍልናል። ስራ እንዲሆን ደግሞ እምነታችን ይትመስ በጣም ግዴታ ነው ማለት ነው። ስለዚህ ጋን በጠጠር ይደገፋል ይላሉ። ስለዚህ ምንድነው? ጋኑ ትልቅ መጠጠባ ትንሽ ነስግ ትደግፈዋለች። ምክንያቱም እኛ የምንፈልገው መሻታችንን እንድናሳካ መሻታችን እንዲሆንልን የምንፈልገውን ነገር ማመን በማን በፈጣሪ በእግዚአብሔርና ከዛ ደግሞ በራሳችን መተማል በእግዚአብሔር ድርሻ ከሰጠ በኋላ እኛ የምንሰራውን ነገር በደንብ አድርገን ማወቅ፣ መረዳት፣ ማመን ጠበቅብናል ማለት ነው። ሶስተኛ ደግሞ ቀና አመለካከት ነው፣ በጎ ማሰብ። ያው እንግዲህ ብዙ ጊዜ ከመጥፎ ከክፉ ከማይቻለው ነገር ብዙ እንጀምራለን። ግን ደግሞ በጎ ማሰብ ቀና ማሰብ ስለሰውም ቢሆን ሁልጊዜ በቀና ማሰብ። ለምሳሌ አንድን ሰው ሳይሆን ስለዛ ሰው የሚሰማኝ መጥፎ ስሜት ቢሆን እንኳን ቶሎ ኮንቨርት አድርገኝ ቀና ማሰብ። ስለዚህ ስለዚ ራሳችን ስለራሳችን የሚሰማን ቀና አመለካከት ሊኖር ይገባል፣ ስለሰዎች ቀና አመለካከት ሊኖረን ይገባል። ከዛ ደግሞ ስለ እቅዳችን ስለ መሻታችን ያው ብዙ ጊዜ እንዴት እንደማይሳካ ነው ብዙ ሰዎች የሚነግሩን፣ እንዴት እንደሚሳካ ያው የአብዛኞቻችን መሻት የአብዛኞቻችን ፍላጎት ደግሞ በዚች ዓለም ላይ የተሞከረ የታየ የተሰራ ሰዎች የገኙት የሄዱበት ነው። ስለዚህ በደንብ አድርገን ምን ማድረግ እንችላለን እዛ መሻታችን ላይ ቀና የሆነውን አመለካከት በጎ የሆነውን አመለካከት ደስ የሚለውን አመለካከት ምን ማድረግ አለብን ማለት ነው መያዝ አለብን ማለት ነው። አራተኛው ፓርት ደግሞ ማቀድ ነው። ማቀደስ ያስፈልጋል። መሻታችንን አስቀምጠን እምነታችንን እግዚአብሔር የሚሰጠው ለእግዚአብሔር ሰጠን፣ የራሳችን ድርሻ ይዘን ስለዛ ነገር ደግሞ በየቀኑ ስለዛ መሻታችን ቀና አመለካከት ከኖረን በኋላ እሱ ይሰራበት ስለሆነ ማቀደስ ያስፈልጋል። በዚህ ዓመት ማሳካው ምንድን ነው? ምንድን ነው የምፈልገው? ምን ላይ የማሸነፍ የምፈልገው? የየሰው ስኬት የየሰው ማሸነፍ ስለሚለያይ ማለት ነው። ስለዚህ እሱን ማስቀመጥ ከዛ ደግሞ በዓመት የማደረገው በወር ማደርገው በሳምንት የማደርገው በየቀኑ የማደርገው ነገር ምንድን ነው? ምን ተገብርለታለ? ለዚህ ስኬት ለዚህ ማሸነፍ ለዚህ መሻቴ ምንድን ነው የማደርግለት ብሎ ማቀድ ያስፈልጋል። የታቀደ ነገር ላይ ነው የተቀመጠ ነገር ላይ ነው ማሳካት የሚሰራ ምክንያቱም ማይሊስቶን ስለሚኖረው ከዚህ እዚህ ደርሳለሁ እዚህ ጊዜ እዚህ ደርሳለሁ ያለን በደም የምንሰራው ማለት ነው አምስተኛው ጽናት ነው እንግዲህ ጽናት በስኬት ላይ በጣም ወሳኝ ነው በጣም ወሳኝ ማለት ነው ሜዳው ላይ እስከተገኘን ድረስ አለማሸነፋ ችላል ስለዚህ በደም አድርገን በጽናት መሻታችንን ያስቀምጥ ነው በአመት ሊከናወን ይችላል በወር ሊከናወን ይችላል በሁለት ወር ሊሆን ይችላል በአስር ወር አይታወቅም በአመት በሁለት አመት ሊሆን ይችላል ያስቀምጥ ነው ግብ የተለያየ ስራሆነ ማለት ነው ያንን እስከምናገኘው ድረስ የሚጸናው እስከመቼ ነው እቅዱ እስከሚሳካ ድረስ ያ ነገር እውን ሆኖ በአይናችን እስከምናየው ድረስ በጽናት መጓዝ ያስፈልጋል። እንግዲህ ጽናት ላይ ብዙ ሰዎች ላያየት ይችላሉ። እናንተ የምትፈልጉትን ነገር በጭኖች ላያየት ይችላሉ። ስለ ሳቅ መንደር የጭጨማ መንደር የሳቅ መንደር ተቃውሞ እንደምን የጭብጨባ መንደብ የሰራሁትን ቪዲዮ ዞር ብላችሁ ብታዩት፣ ሰዎች በጽናት የሆኑ ነገሮችን እያከናወን ስንገኝ ሊስቁብን ይችላሉ፣ ሊቃወሙን ይችላሉ፣ የእኛን መሻታችንን ላያዩት ይችላሉ። ነገር ግን እኛ እውል እስከሚሆን በሰዎች እስከሚታይ ድረስ በጽናት ሄዳችን ላይ የምንፈልገው ነገር ላይ መቆየት አለብን ማለት ነው። ይህንን አምስቱን ምስቴ በጣም በጣም ሊደግፍልን የቅዱስ ጋር ይሆን በጣም ሁሌ ኢንስፓየር የሆንበት መጽሐፍ ቅዱስ አነብ ማለት ነው። እንግዲህ ቅዱስ ዳዊት እረኛ ነው። አስባችታል እረኛ ሆኖ እየሰራ ነው የሚገኘው ማለት ነው። እረኝነቱን እየሰራ ነው። እንግዲህ ጎልያድን በጣም ሁላ የምናነሳው ለማሸነፍ ለብዙ ጥንካሬ የምናነሳው የጎልያድና የዳዊት የቅዱስ ዳዊት ታሪክ ማለት ነው። ስለዚህ ለወንድሞቹ ምሳ ላደርስ ነበረ የሄደው ማለት ነው። ከዛ በኋላ አያቸው፣ ጠየቀ ሶስት ጊዜ የምናነሳው ጠየቀ። ስለዚህ እኔ እገጥመዋለሁ አለ በጣም ማለት እንግዲህ ቅዱስ ዳዊት ማለት በጣም ትንሽዬ እረዳ ነው። ጎልያድ ማለት ደግሞ በጣም የሰማይ ስባዊ የሚያክል ትልቅ ሰው ነው ማለት ነው። ስለዚህ ማን ነው የሚገጥመው? ፈርተዋል። ስለዚህ ጠየቀ፣ ለመግጠም ሞከረ። ስለዚህ የጦር ልብሱን አለበሱት፣ ግን አልሆነም ለቅዱስ ዳዊት። ምክንያቱ ዳዊት ትንሽዬ ነበረ ማለት ነው። ስለዚህ ምንድን ነው ያደረገው? መጀመሪያ መሻቱ ጎልያድን ማሸነፍ ነበረ። መሻቱን በግልጽ አስቀምጧል። መሻቱን አድርጓል። ከዛ እምነት ነበረው በእግዚአብሔር ስም እጠልሃለሁ ነው ያለው። ስለዚህ እምነት ነበረው ማለት ነው። በቃ ትልቅ እምነት በእግዚአብሔር ስም ይጥለዋል። ከዛ ደግሞ እሱ ደግሞ ከእሱ የሚጠበቅበትን ነገር አድርጓል። ምንድን ነው ያደረገው? ቀና አመለካከት ነበረው። ምን አይነት አመለካከት ነበረው? እንደሚጥለው እንደሚያሸንፈው። ግዝፈቱን፣ ርዝመቱን ያ የጦር ላይ በጣም ጎበዝ መሆኑ ለእሱ አድቫንቴጅ ቀናውን ነው ያየው። እንደውም ብወረ ውር አልሰጠውም ማለት ነው። ቀናውን ነው ያየው ማለት ነው። ስለዚህ ከዛ ደግሞ ከእሱ የሚጠበቅበት እቅድ አወጣ አሁን በጦር መሳሪያ ይሆንም፣ ልብሱ አልሆነውም። እረኛ ነው ደግሞ ምንም የጦር ልምድ የለውም። ስለዚህ አቀደ። ምንድን ነው ያቀደው? ወደ ወንዝ ወረደ፣ አምስት ጠጠሮቹን አመጣ። ስለዚህ የእረኝነት ወንጭፉን አመጣ፣ አቀደ ማለት ነው። ያንን እቅድ ደግሞ በጽናት ነው ምን ያደረገው፣ እስከሚያሸንፈው ድረስ። ስለዚህ አለመ ያደረገው አንድ ጊዜ ወደቀ ማለት ነው። ስለዚህ ጎልያድ የሆኑብን በጣም ችግሮች አሉ። አሁን ዊቤት ሻዬ በአስረዳሽ እኮ የሚሉኝ ሰዎች አሉ ሲያስረዱኝ የሚያሳዝኙኝ እኔም ብዙ ጎልያዶች አሉ፣ ግን የጣልኳቸው አሉ፣ ገና ምጥላቸው አሉ። ስለዚህ ሁል ጊዜም መሻታችንን ካስቀመጠን እንደ ቅዱስ ዳዊት እምነታችንን ደግሞ በእግዚአብሔር ላይ ካደረግን ከዛ ደግሞ ከዛ ነገር ላይ ቀና አመለካከት ላይ ካወጣ በጣም ምንም እኮ ጎልያድ ቀና የሚኮንበት ነገር አልነበረም፣ ግን ከዛ ውስጥ እንዴት ግዙፍ ስለሆነ ሊስታው እንደማይችል እንዴት አድቫንቴጁ ያየው ስለዚህ ከችግሮች መሀል አድቫንቴጃችንን እንዴት እንደምናይ ያሳየናል ማለት ነው ከዛ ደግሞ ማቀድ እኔ የምችለው ምንድነው ምንድነው ማድረግ ያለብኝ ብለው አቀደ እንግዲህ በሰዓት አሸነፈ ማለት ነው ስለዚህ በስኬት በማሸነፍ ሂደት ውስጥ እነዚህ አምስት ነገሮች በመስራት የምትፈልጉትን ነገር በሙሉ ከእግዚአብሔር ጋር እግዚአብሔር ይመድና ቢፈቅድ ይሄንና ያንን አደርጋለን በሉ ተብሏልና፣ ስለዚህ ይህንን ያንን የምንፈልገውን ነገር እንድናደርግ በደንብ አድርገን ማድረግ እንችላለን ብዬ አምናለው። እነዚህ አምስት ነገሮች ደግሞ የተጠቅመ በጣም ብዙ በህይወቴ ስኬቶችን፣ ለውጦችን አግኝቼበታለው ማለት ነው። እኔ የሆኑ ጊዜ አላልፋቸውም ወይ በቃ አይሆኑም ያልኳቸው ነገሮች ነበሩ። ግን አሁን ዞር ብዬ ሳይ አንዳንድ ጊዜ የጻፍኳቸውን ጆርናሎች የምናምን ሳይ በጣም እገረማለሁ። ለካ በጣም ብዙ ተራምትቻለሁ። ለካ ብዙ ጎልያዶች ጥያለሁ። ለካ አሸንፍታለሁ። ስለዚህ በህይወታችን እንደ ቅዱስ ዳዊት መሆን ይሻላል፣ ወይስ እንደ ጎልያድ መሆን ይሻላል? የትኛውን ነው መሆን ስለ ችግሩ እያወራን እንዴት እንደማይሳካልን እንዴት አድርገን መሻታችን እንደማይፈጸም ለሆኑ እድለኛ ለሆኑ ሰዎች እንደሆነ በእድል ቢሆን እኮ ዳዊት ድላም አልነበረም። ማንም የመረጠው ሰው አልነበረም። እረኛ ነበረ። ጭራሽ የምታይ ሰው አልነበረም። አያቸው ልትነግሱ፣ እግዚአብሔር ልብ ውስጥ የነገሳችሁ ስትሆኑ ምናልባት ሰዎች እረኝነቱን ያዩት፣ ዳዊት ትንሽ መሆኑን ያዩት፣ እንደማይችል ያዩት። እሱ ግን እግዚአብሔር እንደደግፈው እንደሚችል፣ እንደሚያሳካ ያየ። ስለዚህ በህይወታችን አሸናፊ ወይም ስኬታማ ለመሆን እነዚህ አምስት ፖይንቶች ብንጠቀም በህይወታችን ማግኘት የምንፈልገውን ነገር በሙሉ በሂደት በጽናት ማጌት እንችላለን ብዬ አስባለው። ስለዚህ ካገኘሁት ካለኝ ካወቅሁት ካለኝ ነገር ላይ ካፈልኳችሁ፣ ይህን ቻናል እንግዲህ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ሆኖ ያጋሩላለ። መልካም የተባረከ ስኬት አማቀሊልልን ቤቲ ልክነሽ ነኝ። ስኬት ማማች ላይ ገና